ፈተጋጋችሁ በኋላ መካከላቸው ሕቁቅ እንዳለ ማወቅ ይኖርብናል። ሕቁቅ አለ። እሕትራሙ ረጁል ሊዘውጀት ባል ሚስቱን ማክበር አለበት። እንደ ጨውቅል ማማታት አለ። ወለቀር ከረምና በኒ አደም ክቡር ናት። በኒ አደም የተባለ ሙስከብት አለ። የልጆችህን ናትናት ያንን እሳት ያበረደች እሷ ናት። ሰይድ ዑመር ኃይለኛ ሚስት ነበረች። ያን ሃይሏን ይችሉ ነው አለ ዑመር። ሸይጣን በዚህ ሲመጣ በዝሸቸው ሚሄር ነው ዑመርን እንኳን ሴትና። አንድ ሰሓባ ሚስቱ ከፋችበትና የሰይድ ዑመር ስሞታ አናገራለሁ ብሎ ሲሄድ ጊዜና የሰይድ ዑመር ሚስት ዑመርን እንኳን ደጃፍ ላይ ደርሶ ሹልክ ብሎ ይመለሳል። ዑመር የገዛ ሚስቱን ያልቻለ እኔ ምን ይሸመግለኛል ብሎ በዚህ ጊዜ ድምፁም ሰምቶ አለ ካሳቸው እከሌ አደለም ወይ ያው ው ለምንድነው የተመለሰው? ምን ሰምቶ ነው የተመለሰው? ለጉዳይ ነበር የመጣሁት ነገሩማ ይህ ስለሆነ ነው አላ ምንድነው ጉዳይ አሉ እኔ ሚስቴ አሸንፋኝ አስቸግራኝ ተበቅሩልኝ ያለው ብዬ ነበረ በመጣ አንቱ ሚስቱ እየላጠችው ነው አለ። ና ስምን አሉ። ጥሩማ እኔ ዑመር ታቅኛለህ? ዑመር ብን ኸጧብ ታቅቸው ምን እንደሆነ ነቢያችን ዐለይሂ ሰላቱ ወሰላም አንተ በዚህ የመጣ እንደሆነ ሸይጣን በዚህ ሴስቶ ሄዳ አለ። ታውቃለህ ሴት የምታሸንፈኝ አለች ግን አንድ ነገር ችላልኛለች። አንድ ጠባዋን ልቻል ብዬ ነው። እሷ ሶስት ነገር ችላልኛለች ይላል። ስሜቴን ታበርድልኛለች፣ አንደኛ። እኔ ጨርቄን ለማጠብ ጊዜ የለኝም፣ በፍርድ ቤት መሽጉል ነኝ። ጨርቄን ታጠብልኛለች። ሶስተኛ አብስዬ ለመብላት ጊዜ የለኝም፣ መሽጉል ነኝ በህዝብ ስራ። የተገኘችውን ቁርስ አብስላ ትጠብቀኛለች። እነዚህን ሶስቶቹ ስለቻለችልኝ አንድ ጠባዋለች አላት ብዬ እንጂ ዑመር ታቀኛለህ፣ ማን እንደሆን አይ፣ ይህን ማ ሶስቱ ደሚሽት ታደርጋለች አላት። ቻላት። እንግዳት ያው ነው ዑመር ብኑ ዓብድልዐዚዝ አልኸሊፈቱ አልኻሚስ የሚባለው ተውዬ አዕደሉ በኒ መርዋን የተባለው አምስተኛው ከሊፋ በመባል የሚታወቀው ዑመር ብኑ ዓብድልዐዚዝ በርበሬ የሆነች ሚስት አለ አላቀች የምታጣቅ ዑመር ብኑ ዓብዱልአዚዝ እንግዲህ ተቂት የሚባሉት አንደኛ ቁጥር የሚቆጠሩ ናቸው። ከመንግሥቶች ውስጥ ጀነራሎቹ ተሰበሰቡና እችን ሴት ለሰው የምትገባ አይደለችም፣ ይፍታት። ለሰው ተገቢ አይደለችም ማለት ነው። ምላሰኛ ናት፣ እንደ በርበሬ ታቃጥላለች። ምን እንደተባለው ነው፣ ደረቅ እንጀራ አሉ ድኩስ ነስነሳ፣ ብትበላ በላ ባትበላ ለአንሳ፣ እንዳለው ነው። ደረቅ እንጀራ ድኩስ ነስነሳ፣ ብትበላበላ በላ ባትበላ ለአንሳ። ገብቷል? ደረቅ እንጀራ ድኩስ ነስነሳ፣ ብትበላበላ ባትበላ ለአንሳ። ያን ኩበርበሬን እንኳ ድኩሱን በውሃ ብትፈልገው ምን አለ? ውሃ እንደዛ ሆነባቸዋል። ምና ሉ ዑመር ብን ዓብድልዓዚዝ እርግጥ ነ ለእኔ የምትሆን አደለች። ይህ የሚያስፈልገው አሚር ነ ንጉስ ነው። የሚበላው የሚጠጣው የሚለበሰው አስፈላጊውን ሁሉ አቅርጌላት እኔ አልቻልኳት። ብፈታት አንድ የአሂድ አልታካተል አደለም። እኔው መቻል አለብን አላ እንደጠለ የሚያስፈልገው ሁሉ ቅርግላት እኔ ያስቻርኳት ሌላ ጅሀድ እንዳብቴ ድማ አቃጥላ ትገለዋለች። እኔው አላህ እንደ ሻብኝ መሸከማአለብኝ። እንግዲህ ሴቶች አላህ ሳበጃቸው እንደዚሁ ነው። ሳበጃቸው የቀረ የሆነ ጥንን ያሉ

እህቷ አይፈቅድለትም ለአንተ ለባል አገላ ድማ ትፈቅድላት። መውዲዕ ሲር ማለት እዩ ማለት የሲር ጓዳ ናት። ሌላ እንግዲያ ቃላት ማ ሞልቷል። እሱ ምስር ዩትየኒኖ መውዲዕ ሲር ናት። እሷ ያንተ ምስር እሷ ዘንድ ነው ያለው፣ የእሷም ያንተ ዘንድ ነው ያለው። ስለዚህ ነው አብራችሁ የተጫወታችሁ ምስጢር ሌላ ሰው እንዳታወራ እሷም አንተ ጋር የተጫወተች ሚስጥር ሌላ ሰው እንዳታወራ ብሎ የተከለከለው ምክንያት ይሄ ነው። አንተም የሚስጥሩ አቅማዳ አንተ ነህ፣ እሷም ለአንተ የሚስጥሩ አቅማዳ እሷን። ሚስጥሩን ማውጣት ማጋለጥ ነው። የሰው ልጆች የተለያዩ አህዋሎች አላቸው። ባለቤቱ ጋር ሲገናኝ ወዮ ወዮ በሚያልቀዋል፣ ይድስተው ብዛት እኮ ነው። ወዮ ወዮ ወዮ በሚያልቀዋል። ያን እንግዲህ ባለቤት ናት እንጂ ተቆሚ አቆሚ አይደለም። አይነገርም፣ ምስጢር ማለት እኮ ነው። እሷ አሁን አንድ ነገር አላት፣ እንደውም አይባል እንጂ ይሄን ሁሉ ምስጢር የምትወስደው ሳይቆም ማታ ያላችሁ የምስጢር ጓዳ ጎረቤቶች እሱም ጎረቤት ሸረኛ አለ። ማታ ማታ ወየ ወየ ሲል ይሰሙታል። እሱ ንግዲህ ያው ድሮ አሞኒ ነው ብለው ለቀናት ሙት አለች። ምን ነው ሳለቅስ ታዲያ ታደርሱኝ አለ። አይ ነው ማታ ወዳ ባለቤትህ ጋር ስትሆን ልብስ መስሎን ነው አለ ያለው። ያ ሚስጥር ማለት ነው። ሴትም እንደዚሁ በባል ላይ ሐቅ አላት። ባልም በባለ ሚስጥር ላይ ሐቅ አለ። እነዚህን ከታተል ግዴታችን ነው።